መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ። እንግዲህ መስቀል የነፃነታችን ምልክት የክርስትናችን አርማና መለያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ያከበረው በኦሪት ዘመን ወይንም በብሉይ ኪዳን መስቀል የመርገም ምልክት ነበረ። የቅድስና፣ የበረከት፣ የድል ምልክት ሆኖ መስቀላችን ያገለግላል። ምክንያቱም ቤተ ክርስቲያናችን ሊቃውን ስለ መስቀል ሲናገሩ እስመ ቀደሶ በደሙ ዋኮ በደመባይድ ባይድ በሌላ ሳይሆን በራሱ ደም ቀድሶታልና መስቀል የተቀደሰ የተባረከ ሰይጣንን ዲያብሎስን ድል መንሻ መሳሪያ መሆኑን ገልጸውልናል። መስቀል ኃይልነ መስቀል ጽንነ መስቀል ቢዛነ የዘንድሮ በዓል እጅግ በጣም ልዩ ነው። እንደ አጋጣሚ ሆኖ አንድ የተወሰኑ ዓመታት ከሀገር ውጭ በአገልግሎት ላይ ስለነበርኩኝ ወደዚህ ወደ መስቀል ደመራ የመምጣቱን እድል አላገኘውም ነበር ወደ አዲስ አበባ መስቀል አደባባይ። ዘንድሮ ግን ድባቡም እጅግ በጣም የተለየ ነው። ጸጥታው፣ ሰላሙ፣ ሁሉም ነገር በዚህ በመስቀል አደባባይ አካባቢ ያለው ነገር ድባቡ ደስ የሚል ነው። ስልነ መስቀል ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ ለሚኖሩ ክርስቲያኖች አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 18 ላይ እስመ ነገረ መስቀሉሰ እበድ ውእቱ ባህበ ህጉላን ወባሀብ የነሰ ለለድህነ ኃይለ እግዚአብሔር ውእቱ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ እንደተናገረው ኃይላችንን፣ ክብራችንን፣ መስቀላችንን ክርስቶስ በደሙ የቀደሰውን ታላቁን የመስቀል በዓል በተለይም ደግሞ ዛሬ የሚከበርበት ምክንያት ንግሥት ዕሌኒ መስቀሉን ከተቀበረበት አይሁድ ቆፍረው ከቀበሩበት ቦታ አስቆፍራ ያወጣችበት ታላቅ በዓል በመሆኑ መስቀልን ክርስቲያኖች በሰላም በፍቅር በበረከት በአንድነት እንዲያከብሩት በተለይም ደግሞ በልዩ ልዩ አልባሌ ነገር በመጠጥና በስካር በሌላም በሌላም ሳይሆን ቅዱስ የሆነውን መስቀል በተቀደሰ ስፍራ ጸሎት በመጸለይ እግዚአብሔርን በማመስገን አምና ከእኛ ጋር የነበሩ ሰዎች ዘንድሮ የሉም። እኛ ደግሞ ወደሚቀጥለው ዓመት ወደ ዘመነ ሉቃስ 2019 ዓ ም የመስቀል ደመራ በዓል ለማክበር እንድንታደልና እንድንሸጋገር ወደ አምላካችን ወደ እግዚአብሔር በመጸለይ ሀገራችንን ሰላም እንዲያደርግልን ፍቅርና አንድነትን እንዲሰጠን መከባበርን፣ መዋደድን አጠቃላይ ለሀገራችን ረፍትንና ከፍታን አምላካችን እግዚአብሔር እንዲያድላት በጸሎት ሆነን ወደ እግዚአብሔር በማመስገን በዓሉን እንድናከብር አሳስባለሁ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ እንግዲህ በሀገራችን በኢትዮጵያም እንዲሁም ደግሞ በውጭ ሀገር በተለይም ደግሞ በደቡብና ምዕራብ አፍሪካ የሚኖሩትንም የመንፈስ ቅዱስ ልጆቻችን በመላው ያለው ዓለም ያሉትን በሙሉ እንኳን ለዘመነ ማርቆስ 2018 ዓመተ ምህረት የመስቀል ደመራ በዓል በሰላም በጤና በፍቅር በአንድነት አደረሳችሁ አደረሳችሁላለሁ። እግዚአብሔር ይስጥልን።